ውድ ቤተሰቦች ኢድ ሙባረክ ብያለው እና ትላንትናም አልቦ ውሰጥኩም ዛሬም ደግሞ ቪዲዮ አልሰራውም። እውነት ነን መናገር በጣም ቢዚ ነበርኩኝ፣ እና እንኳን አደረሳችሁ ስላልኩ ደግሞ በጣም ይቅርታ ማለት ነው። እንኳን አደረሳችሁ ውድ ቤተሰቦች። ኢዱ ደግሞ የሰላም የፍቅር የደስታ የአንድነት ያድርግላችሁ። እንግዲህ መዳም ቤት ያላችሁ ያው ታቁታላችሁ ብዬ ተስፋ አደርጋለሁ። እናት ቤት ስትኖሩ ማለት ነው። ያው እናትን ዝየራ የልጅ ልጅ ይሰበሰባል። እንደዛ በዛ ቢዚ ሆኜ ነው እንጂ ቻቸው አይደለም እና አሁንም ደግሞ አረፈደም እና ውድ ቤተሰቦቼ ኢዱ በሰላም እንደምታሳልፉ ተስፋ አደርጋለሁ። ያው ስግደት ላይ ኢድ ምንም አያምርም ያምርም ከቤተሰብ ጋር ነው ብቻ ይሆን። አልሐምዱሊላህ የአመቱም የላየ ስንት ዋለ። እኛ አመቱም ስላደረሰን በቀጣይ ደግሞ በአገራችን ምን ጾማ ላይ አድርገን ከተለያዩ እህቶች ደግሞ አብረን ሆነን ጎረቤት ሆነን ምን ይታወቃል፣ ተስፋ ማድረግ ነው። እውነቴ ነው የምላችሁ፣ የኔ የሁልጊዜ ምኞቴ ነው እና በዚህ አጋጣሚ አብርሽ ቲክቶክ ላይ አሸብርቆ ሸብረቅ ብሎ መጥቷል ማለት ነው። በነገራችን ላይ አብርሽ ማለት ነው እንደዚህ አሸብርቀ ስትመጣ ማለት ነው። ሩታዬ ለምንድን ነው ይዘሀልን አትመጣው ማለት ነው የእኔ ጥያቄ ማለት ነው። ሁሌ ጥያቄ የሚያድርብኝ ነገር ቢሆን ስትጠፋ ስትናፍቀን ማለት ነው እቺ ወርቅ አልማዝ ሆነች ሚስትህን ማለት ነው ከአጠገብ ቁጭ አድርገህ ለምንድን ነው ማታመጣለን? የኔ ጥያቄ ማለት ነው። እና ጠፍታችኋል ተናፍቃችኋል ማለት ነው። አሰላሙ አለይኩም ወራመቱላ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝ ትርፍርፍ ይበልልኝ። የመዳም ቅመሞች እንግዲህ ዛሬ በየቦታ ሽርሽር እየሄዳችሁ ነው፣ ሽርሽር እንደምትሄዱ ተስፋ አድርጋለሁ። ያው ሁላችሁም ባትሆኑ አንዳንዳችሁ ማለት ነው። እና ብዙ ነገር እንደምታሳልፉ ተስፋ አደርጋለሁ። ምክንያቱም በይዱ ምክንያት ማለት ነው ርፍትም የሚወጣ ረፍት እንግዲህ መዳም ቤሹ ኩሽናው ውስጥ የሚኖር አለ። ብቻ አላህ ከጎናችሁ ይሁን። በያላችሁ በሰላማችሁ ብዝዝክ ይበልልኝ። እና አብርሽ ዛሬ አሸብርቆ መጥቷል። ነጌ ወይ ከነጌ ወዳ ማለት ዱባይ ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ዱባይ ውስጥ ያላችሁ ማለት ነው፣ አደራችሁ ሩቲዬ እና አብርሽን ተንከባክባችሁ ጠብቁን ማለት ነው። እንግዲህ እኛ ከዱባይ ውጭ ስለሆን ማለት ነው፣ ያው አንድ አቡደቢን ብንሆን ምናምን ምናምን ከተማ ስላለን ብዙም ላንደርስ እንችላለን። ግን እና አብርሽና እነ ሩታ ሆቴል የሚይዙበት አካባቢ ያላችሁ ልጆች ተንከባከቡልኝ። ነግሬያቸዋለሁ፣ ለሩትዬ ማለት ነው። ቀይ ምንጣፍ አንጥፋቸው ተቀበሏት ማለት ነው። ለአብርሽም እንደዛ ማለት ነው። ምክንያቱም ይገባቸዋል፣ የእኛ አንቆች ማለት ነው። በነገራችን ላይ የኛ ልጆች ማለት ነው፣ እውነት ነው። ሙላቸው፣ ኮሜንት ጻፉላቸው ለነዚህ ለእኛ ልጆች ማለት ነው። እነሱ ማናቸው? አብርሽና ሩታ በቤታቸው ለምንድን ነው የሚጠፉት? እንደ በፊት የሚያምር ቪዲዮ እንደበፊት በፊት በሳታቸው ለምንድን ነው ማይለቆልን ማለት ነው። አብርሽና ሩታ እውነት ለመናገር መቆንጠጥ አለባቸው ማለት ነው። ቆይ አንድ ቀንማ እናገኛቸዋለን። አሁን በሰርጋቸው ስናገኛቸው ማለት ነው ቆንጠጥ ነው ማድረጋቸው እኔ በተለይ አብርሽን ማለት ነው። እናንተ አውቄ ነው፣ ለጨዋታ ብዬ ነው፣ ለጨዋታ ብዬ ነው ማለት ነው። እና የኢዱ ደርባብ እያሳሳጠኝ ነው። ለማንኛውም አብሪሽ ፏፋታሽ ብሎ መቷል። ግን አብረሽ እቺ ድንቅ የሆነች ልጅ ይዛሃለን ደስ ይለኝ ነበር። እና ትናንትናም ደግሞ ሩትዬ አምሮባት እንዲህ አሸብርቃ ሽብርቅ ብላ እና መታ ነበር ማለት ነው። ኢንስተግራም እኔ በነገራችን ላይ አላየውም። ያው የእናት ቤት ነው ያለሁት ውድ ቤተሰቦቼ። በጣም ቢዚ ነበር ከሆነት ማታ ራሱ ሳልተኛ ነው ያደርኩት። እና ለዛ ነው እናንተንም እንኳን አደረሳችሁ ሳልላችሁ የቆየሁት ማለት ነው። እና ውድ ቤተሰቦች ኢንሻላ ካሁን ወዲህ አንጠፋም፣ ብቅ ብቅ እንላለን ማለት ነው እንግዲህ፣ ክርስቲያን እህቶችም ደግሞ ትንሽ ቀን ነው የቀራቸው ጾማቸው ልትፈቱ ማለት ነው። እስከዛም ደግሞ በሰላም በደስታ ያድርሳችሁ ማለት ነው። እንግዲህ እኛ አልሀምድሊላሂ ይህው ጾምን ፈታን ማለት ነው። አላ ደግሞ የሚቀጥለው አመት ሀገራችን ከአንዳንድ አንድ እህቶች ምን ይታወቃል አንድ ላይ ሆነን ልንጾምና ይድን ልናሳልፍ እንችላለን ያንላ ነገር አይታወቅም። እና ማለት ነው ሚዲያ ላይ የምንዋደድ እህቶች ደግሞ በአካልም ልንገናኝ እንችላለን እና ውድ ቤተሰቦች መልካም ኢድ፣ የአማር የሰመረ ኢድ ያድርግላችሁ።